የጎዳና ኢፍጣር ላይም ብዙ ነገርን የተመለከትን ሲሆን የመጀመሪያው ደግሞ የእፎይ ጉዳይ ነው። እፎይ ላይ በጣም ትልቅ ተቃውሞ ተነስቷል። ሲቀጥል ደግሞ የኡስታዝ አቡበከር ጫማ የጠፋበት ሁኔታም ተከስቶ ነበር። ከዚህም ባለፈም ብዙ ብዙ ነገርን የተመለከትንበት የጎዳና ላይ ኢፍጣር ብዙ ነገሮችን አሳይቶናል። ይህ በቀጥታ እፎይ ላይ የተደረገ ሰላማዊ ሰልፍ ነው። በጣም በቁጣ ነበር ሲገልጹ የነበሩት። እዚህ ጋር ደግሞ የሚገርመው ነገር የውስታዝ አቡበክር ጫማ ጠፍቶ በጣም እየተፈለገ ባለበት ሁኔታ ላይ ነበር። የጎዳና ላይ ፍጣር ብዙ ነገሮችን አስመልክቶ ነው። ያው እንግዲህ ብዙ ጊዜ ጫማ የመጥፋት ሁኔታ ብዙ ጊዜ ይከሰታል። በተለይ መስጂዶች ውስጥ እንደዚህ ሰው ሳያቅም ቀይሮ ይወጣል። እንዳንዱ ደግሞ የስራ ዘርፍ አድርጎ በቃ ይዞ የሚወጡ ሰዎች አሉ። እነዚህ ሰዎች በጣም ያሳዝናሉ። የምሬ ነው የምላቸው እንደዚህ የእምነት ቦታ ላይ እንደዚህ አይነት ስርቆት መፈጸም ትንሽ የሚከብድ ነገር ነው። ሌላው ደግሞ ሲቀጥልም በመድረክ ላይም ብዙ አጂብ የሚያስብሉ ጉዳዮችን አይተናል። በጣም ደግሞ ሌላው የሚያጅበው ነገር ቢኖር ክርስቲያኖችም ይሄንን ስሜት ተቋርሷሉ።

ሰርቶኝ ሰርት ድብዝ እዚህ ምን ይሰራል? እሺ ጨፈረውስ ረመዳን ላይ በዚህ ልክ ሴትና ወንድ አንድ ላይ ተቀላቅሎ መጨፈሩን እዚህ ምን አመጣ? አሮማ ወዴት እየሄደን ነው? ኢፍጣር ብለውን እኮ ኮንሰርት እያደረግን ነው። አዋላ ቀልብስ ሹፍ የጎዳና ኢፍጣር። ይሄ እንግዲህ የዛሬ ዓመት ነው እንዳትሉኝ። አምፖሎቹ ምኖቹን እዩ ማለት ነው፣ የአዲስ አበባውን ሁላችሁም እንግዲህ። እኛ የጎዳና ኢፍጣርን ስንቃወም ይኸውና የቡና ጨዋታ ስለሚመስል ነው። ገብተችሁ አላለ? ወንድና ሴቱ እንዴት ተቀላቅሎ እንደሚጨፍር እዩ። ወላ ወላ በብዛት እንደው ጨዋታ ላይ እንደው ማየታችሁ ከሆነ ሴቶች በአንድ ረድፍ ነው የሚሆኑት፣ ግን ደግሞ እዚህ ጋር እዩ ተቀላቅለው ማለት ነው። ምን አይነት የአሳፋሪ ነገር ነው የተደረገ ያለው? ለዚህ ነው እየተቃወምን ያለ ነው። ተው ተው፣ ይሄ ይቅር። ቢያንስ የዛሬ ዓመት ደግሞ ሰዎች ባና ከብረው ምን ያደርጋል? ቢዳ ነው። ይኸውና ወንድና ሴት እንትን ግንኙነት እያደረጉ በየመንገዱ በየእንትኑ ሌሎች ቪዲዮዎች ደግሞ እለቅላችኋለሁ የሚያሳፍሩ ቪዲዮዎች ማለት ነው። ግን እባካችሁ በቃ እባካችሁ ዑለሞች ተነጋገሩና ይሄ ነገር ለአንዴና ለመጨረሻ ጊዜ በዚህ ዓመት ያብቃ። በቃ እባካችሁ ሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በወንጀሉ እንጠየቅበታለን። ወላ ማስጠንቀቅ ግዴታችን ነው። ግዴታችን እና እንግዲህ ይሄ ጎዳና ላይ ኢፍጣር ብዙ ተቃውሞ እየገጠመው ይገኛል። ሁሱም በዚህ ጉዳይ ላይ ተጠይቆ ነበር። የእሱም ምላሽም በኋላ ላይ እናያለን። ይጠበቅ የነበረው የቁራን ውድድር አሸናፊዎች ታውቀዋል። ከኦሮሚያ ክልል በወንዶች ሳላዲን አብዱራህማን አንደኛ በመውጣት እንግዲህ የቢዋይዲ አሸናፊ ሆኗል። ከሴቶች ከአማራ ክልል ሀብሳ ከድር አንደኛ በመውጣት እንግዲህ የቢዋይዲ አሸናፊ ሆናለች። ሁለተኛና ሶስተኛ ለወጡ በሁለቱም ጾታ ሁለተኛ ለወጡ 500 ሺህ ብር ተበርክቶላቸዋል። ይህም እንግዲህ ለሀጅ ጉዞ የሚሆን ነው ተብሏል። ሶስተኛ ለወጡ 300 ሺህ ብር ተበርክቶላቸዋል። ትናንት በብዛት የተሸለሙ ሽልማቶች ይህንን ይመስላሉ። ሁሱ እንግዲህ በዚህ ጉዳይ ላይ ምን አለ? የጎዳና ላይ የፍጠሩ እንዴት ይታያል? እንደ አስሉ እንደመሰረቱ ሰው ማስፈጠር በሚለው ነገር ነው። ችግር አይኖረውም ነበር። ነገር ግን እነዚህ ሰው ይሄ ነገር በጣም ትልቅ መዘዝ ይዞ ይመጣል። ምክንያቱም ሴቶች በዚህ በምሽት ወቅት ከወንዶች ጋር ተቀላቅለው በዚህ ከባድ በሆነ ጊዜ ይወጣሉ። ከዚያ በኋላ መጥፎ ነገር ሊከሰት ይችላል። ይሄ ነው። ሌላው ወደ ፖለቲካ ነገር እየተቀየረ ነው። ይሄ ነገር ይቅርባችሁ፣ አያስኬድ። ወደ እሱ ይሄ ነገር አይሆንም እና ዛሬ አጋጣሚ ስላለ እኔ ቅርባቸው ነው ብለው እንዲህ አይነት ነገር ሴት ልጅ አስባችሁ ታል ከቤታ ወጣ የሚከሰተው ግልጽ ነው። በምሽት ትወጣለች ከዚያ በኋላ መጥፎ ነገር ዛ እክትላት ይኖራል። እክትላት ወንዶችና ሴቶች ተቀላቅለው በአንድ በህብረት በምሽት ወቅት ላይ በዚያ ላይ ይሄ አይሆንም። ይሄ ለሴት ልጅ በፍጹም አላህ በቁርአን ላይ ከከለከለው ነገር ጋር እንትን የሚጋጭ ነገር ይሆናል። ወቀርን ነፊ ቡዩቲኩነ ብሎ አላህ እያዘዘ ሴቶች ሆይ የቤታችሁ መርጋትን እርጉ ወላሂ ተበረጅነ ተበረጅ ልጃ ልይት ላ እንደቀደምት ማዩ መንዘመን ሴቶች መገላለጥና አትገላለጡ፣ ብለ ሴት ልጅ ወጥታ ትሄራለች፣ ከወንዶች ጋር ትቀላቀላለች። ይሄ አያስገድም፣ ከሴት ልጅ ሀያ ጋር የሚሄድ ነገር አይደሉም። ስለዚህ ያስፈለገ አደለም። ይሄ ነገር ቅርባቸው እና ሁሱ በዚህ መልኩ ዝግጅቱ ሪጀክት አድርጓል እና አብዛኞቹ ዑላማዎች በዚህ ጉዳይ ላይ በጣም እየተወያዩ ነው የሚገኙት። ይሄ ነገር አይሆንም፣ በጣም ብዙ መዘዞችን ይዞ ይመጣል። በነገራችን ላይ ደግሞ ይሄ ነገር እንደዚህ ከቀጠለ የሆነ ፊርቃ ነገር እየፈጠረ ነው የሚሄደው። ሰዎች ይሄ ነገር እንደ ግዴታ በቃ ሁሌም ሊያስኬዱ ስለሚችሉ በመሀላችን ልዩነቶችን ይፈጥራል ብሎ በጣም እየተሰጋ ነው የሚገኘው። ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም። መንፈሳዊ ነገር ስለተገለጸልኝ ነው። ማን የገለጸልሽ ካላችሁኝ፣ ፈጣሪ። ሁላችሁ ልጅ አስታወሳችኋል። ፈጣሪ አለ፣ ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ውስታዞች እዚህ ቲክቶክ ላይ ስትንጫጩ እያየሁ ነበር። አቴንሽን ስቲች ሳላደርግ ልስጣችሁ። እኔ ሂክማ ነኝ። እኔ ሳወራ ስለ ራሴ ነው ማወራው፣ ስለ ራሴ አመለካከት ነው ማወራው እንጂ ያ ሁላ እኔ አልወክልም። አትወክሉኝ አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ አንድ ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወረው። በቃ አለቀ፣ አለቀ፣ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኛ አትሆኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆን፣ ሰውን ሀሳቡን አትጨቁማል። ኦኬ። በነገራችን ላይ እስልምና እንደዚህ ለመገላለጥ እንደፈለጉ ለመሆን አይሆንም። ይሄ ግዴታ የአላህ ህግ ስለሆነ የአላህን ህግ እዚህ ጋር መሻር አይቻልም። እንደ ሌሎች ሃይማኖች እንደፈለጋችሁ መሆን አትችሉም። እዚህ ጋር ግዴታ ህጉን ነው መተግበር ያለባችሁ። ለዛ ስለሆነ ይከብዳችኋል። ኤኒዌይስ ለምን ወጣችሁ አልወጣችሁ እኛ ምንም አይመለከተንም። ከወጣችሁም ይውጡ ችግር የለ። ወላሁ ኒዩን አኒል ዓለሚን ነዋ

ስ ቬሪ ናይስ የምሬን ነው የምውላችሁ በጣም በጣም የማረከኝ አቀራር ነው እስቲ ዛሬ በጣም በጣም በጣም ውስጤን የጎዳኝን ቪዲዮ ላሳያችሁ የምሬን ነው የምውላችሁ በጣም ውስጤን የተጎዳበት ቪዲዮ ነው እስቲ ተመልክቷል አስቡት በዚህ በራመዳን ወር እንደዚህ ሆኖ መገላለጥ እንደዚህ እንደፈለጉ መሆን ጀስት ይሄ እኮ ሃይማኖታችሁ ማሰደብ ነው እንዴት አንድ ሰው እንደዚህ በራመዳን ውስጥ ያውም አለባበሷ ከድሮ የተለየ ነው ሁለመና ቅርጹ አይታየም። በዚህ በረመዳን ወር እስቲ ቺን ወራሶ በነታገስ ምን ይሆናል? ቺን ወራሶ ቺ ፕሊዝ አንድ ወር ናታ በቃ ሊሆነ ለታገሱ እስቲ። ከዛ በኋላ እንደዛ አሁን ሳይሆን ያስተምረሃል። እንደዚህ አይነት ነገሮችን ርቀ መኖርን ያስተምረሃል። ሰው እንዴት በዚህን ያህል ደረጃ እንደዚህ ይገላለታል? በረመዳን ወር ደግሞ ይሄ ብቻ አይደለም። ሌሎቹ ደግሞ ኒቃብ ለብሶ እንዴት እንደሚሆኑ ከስር አንድ ነገር የለበሰች ለዚህ አይነት ሰዎች እኔ ምን አይነት ሰዎች እንደሆኑ አላቅም። በቃ እስቲ ኒቃቡን አውጪና ከስር ተሸፈኝ መጀመሪያ። ሰው እንዴት ባለባበሳችሁ ሁሌ የተሳቀቀ ይኖራል። ስለ እናንተ ዲንን ስታንጸባርቁት ነው ሌሎቹ ወደዚህ ዲን እየመጡ የሚሄዱት። እናንተ ዲናችሁን አታሰድቡ፣ ዝቅ አታርጉ። አለይኩም ወራህመቱላሂ ወበረካቱ በእያላችሁበት አላህ ይጠብቃችሁ። እስኪ ሁላችሁም ሁሱን አላህ ይጠብቅህ፣ ጀዛኩምላ ኸይረን በሉል እንደሚታወቀው ሁሱ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ መልካም ከሚሰሩ ወንድሞች 24 ሰዓት ወደ አላህና ወደ መልክተኛ የሚጣራ ጀግና ወንድማችን ነው። ይህ ወንድማችን በጀነት እንገናኝ በኩል በወለጋና ከአፋር ተፈናቅለው በቻይና ካምፕ ደጋና ገርባ መሀል ላይ ለሚገኙ ለ1835 ሙስሊሞችም ሙስሊም ላልሆኑም ወገኖቻችን ዛሬ ላይ የአምስት መቶ አርባ ሰባት ሺህ ሰባት መቶ ሀምሳ ብር ድጋፍ አስቤዛ አድርጓል። ይህ ወንድማችን የሚያጅብ ነገር ነው። ሁሱ ለአንድ ሺ ከምናምን ለሚሆኑ ሰዎችን እንደዚህ አምስት መቶ ሺ ምናምን ብር በሚያወጡ እህሎች የራሱን የሆነ አስተዋጽኦ አድርጓል። ሁሱ ጀግና የሆነ ወንድማችን ነው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። እፎይ ጀግና ወንድ ነው። ልጅ ለጊፍት ብሎ በነቢያችንን እንደዛ የሰደበውን በነቢያችን ላይ እንደዛ ያላገጠውን ሰው ጀግና እያለ ነው። ፕሊስ ለገንዘብ ብለን ምን ያክል ድንበሮችን እያለፍን እንዳለ ተመልከቱ። እሰው እንዴት በዚህን ያክል ደረጃ ጭንቅላቱ እንዲደደብ ይሆናል? ሀው እንዴት እንዴት ያስችልሃል ያንን ነገር ብለ ያንን ጊፍት መቀበል ቅጣት ለምን ከፎቅ ላይ አትዘልም? እንደዚህ አይነት ቅጣቶችን አትቀጣም ነበር? ማስቀየር እኮ ትችላለ። ቅጣት እስከ ሶስት ነው። አንድ ያለው ሶስት ቅጣት ነው ያለው በነገራችን ላይ። እንደዚህ በቲክቶክ ላይ ከሶስት ውስጥ የፈለግከውን አመርጥም። እንዴት በሃይማኖት ላይ እንዴት ሃይማኖትን እንደዚህ የሰደበ ነቢይን ብሌነህን የሰደበውን ሰው በዚህን ያክል ደረጃ ጀግና ማለት ያስኬዳል? ተመልከቱት። ላይፍ ላይ ደግሞ ምን እንደሚል በረሱል ዐለይሂ ሰላቱ ወሰላም ላይ ድንበር ያለፈውን ግለሰብ ሁላችንም ድምፃችን እናሰምተን፣ ይሄ ሰው ለህግ እንዲቀርብ እየሰራን ባለንበት ላይ አንድ የሙስሊም ወንድም መጥቶ የዛን ሰው ስም ጠርቶ የተናገርከው ንግግርን ያላወጣው ም እሱ ንግግር እኛ ላይ አርጋ እናንተ ቆቆይ ቆይ። እንግዲህ ያሲያ እኔ እሱን አዲስ አበባ ላይ ሰራርጦ ቪዲዮ ባሳይሽስ አምልጦኝ ነው እሱን እኔ ልደባደበው እንደና እዚህ ጋር እንደሚያስመስሉት ውሸት አላወራም ልደባደበው ተራሮች ህዝብ አይቷል። ቪዲዮ አለ። ራሴን ከፍ ከፍ አላደርግም። እናንተ እንድትወዱኝ ምንም ማድረግ ነገር የለም። ግን የዛን ቀን ጌም ሲጫወት ሙስሊሞች ለምን ሰፖርት አደረጋችሁኝም? ተው እኔን እህታችን እዚህ ጋር አህላል ቆይ ስለ ጌም እንታወራ አልፈልግም። ዲን እና ጌም እና ዲን የሚገናኝ ነገር አይደለም። ዲንህን ከጌም ጋር አገናኝተ እንዳታወራ አልሰማህም እንደዚህ አይነ ስለዚህ ሙስሊሙን አንዳንድ ሙስሊም ሙስሊምን ወክዬ ጌም እጫወታለሁ። እኔ የዛን ቀን ከዚህ ሰውዬ ጋር ተደባድቤ ሸሂድ በሆን ሸሂድ ሆነ ነው የሚባለው አይደል? እኔ እና ሙስሊምን ወክዬ ማለት ነው፣ እናንተን ወክዬ እጫወታለሁ ጌም። እኔን ሰፖርት ማድረግ ግዴታ አለባችሁ። ጨርሻለሁ። የለብንም yellebnam we don't give you any penny ምን አለ አላህ ስብሀነ ወተዓላ

እንደዚህ በሕግ ነው የምንሄደው፣ እንደ ወንድ ነው የማውራሽ። እዚህ ጋር ኦ ፕሊዝ እንደ ወንድ ብታወራ አምሶሪትል ነበረ እንትን እዛ ትጠይቅ ነበረ እህት ወንድሞችን ትጠይቅ ነበረ። ሙስሊሙም የሰፖርት ከሆነ ማድረግ እኔን ነው እንደውም ነው በሆነ ሰፖርት ኤኒቲንግ እስላ ሙስሊሞቹ እራሱ አምስት ሳንቲም እንዳትሰጡት ነበረ። ታዲያ ሰፖርት ማታረግም ከሆነ ለምን አግዛቸዋለሁ? አምስት ሳንቲም እንዳትሰጡት ለማሜ እንደዚህ አይነት ጊዜ ውስጥ ነን። ሰው ለገንዘብ ብሎ እንደዚህ ሃይማኖቱን የሚሸጥበት ጊዜ ውስጥ ነው። በጣም ያስጠላል እኮ ይሄ፣ ወላሂ በጣም ያስጠላል። እንዴት አይን አውጣውን ደግሞ ስትከራከር አስብኳል። እንዴት ደግሞ በዚህ ያህል ደረጃ መከራከር ውስጥ ያስጌደዋል። ህዝቡንም ይቅርታ ጠይቆ አላህንም እኮ ይቅርታ ቢጠይቅ ትልቅ ነገር ነበር፣ ግን ከዛ በተቃራኒ ተመልሶ ለማሳመን ወይም ደግሞ ሌላ ነገር ለማውራት ይፈልጋሉ። እንደነዚህ አይነት ሰዎች ውስጥ ነን እንግዲህ። ለማንኛውም ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ